ክርስቶስ ተንሳ ሙታን በአቢይ ኃይል ስልጣን አሰረ ለሰይጣን አጋዕዞ ላዳም ሰላም እሚዜሰ ኮነ ፍሰሃ ወሰላም። በመላው ዓለም የምትገኙ የእግዚአብሔር ልጆች፣ የድንግል ማርያም የአስራት ልጆች ሁላችሁ እንደምን ሰነበታችሁ፣ እንደምን ከረማችሁ፣ እንደምን አመሻችሁ፣ እንደያላችሁበት ሰዓት አቆጣጠር ሰላምታዬ ይድረሳችሁ። አሁንም በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። ቀደም ሲል በመዝሙር ያሰማነው አባ ጊዮርጊስ ዘጋስጫ በሰዓታት መልክ ከደረሳቸው ምስጋናዎች መካከል አንዱን ነው። የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ዛሬ ወደዚህ ብቅ ያልኩበት ምክንያት ሰሞኑን እንደሚናፈሰው ከብዙ አቅጣጫዎች ጥያቄዎች ስለቀረቡና ለዚያም ደግሞ በቤተ ክርስቲያናችን አስተምህሮ ያለውን ቃል ለማስተላለፍ ያህል ነው። ምስጢሩንና ጥበቡን ሁሉ አምላካችን እግዚአብሔር ይግለጽልን፣ አሜን። እንግዲህ በዚህ ሰሞን በመቤታችን በቅድስት ድንግል ማርያም ላይ በተላለፈው ቤዛዊት ስለተባለው ስሟ ብዙ መልስ ከሊቃውንተ ቤተ ክርስቲያን ተሰጥቷል። ትርጉሙም በሚገባ ተላልፏል። ሊቃውንተ ቤተ ክርስቲያንን እግዚአብሔር አምላክ በያሉበት ይጠብቅልን ቃል ሕይወትም ያሰማልን። ምክንያቱም በስፋት በምልአት ተብሏልና። ነገር ግን እመቤታችን ቅድስት ድንግል ማርያም ለዚህ ዓለም ድኅነት ወይም መዳን ተስፋ እንደነበረች መጽሐፍ ቅዱስ በሚገባ ያብራራል። ለዚህም ነው ጠዋትና ማታ በእንተ እግዝእትነ ማርያም፣ ስለ እናት ስለ ቅድስት ድንግል ማርያም ማለን የምንለው ቅዱሳን ቢባሉ ከቅዱሳን ሁሉ ቅድስት ናት፣ ቅድስተ ቅዱሳን የምትባለው እንዲሁም፣ በብሉይ ኪዳን ታቦቱ የሚቀመጥባት የነበረችው ቤተ መቅደስ ቅድስተ ቅዱሳን የምትባለው፣ ፍጻሜዋ ግን እሱን ለጸነሰች በእሷ ውስጥ ላደረ ለመቤታችን፣ ለቅድስት ድንግል ማርያም ፍጻሜው ላይ የተሰጠ ትርጉም ነው። አሁንም በረከቱ አይደርብን። ስለሷ ቢባል ብዙዎች ቅዱሳን በማን እንመስልሽ ብለዋት፣ በመጨረሻ ደምድመዋል። በምንና በማን እንመስልሽ፣ አባ ሕርያቆስ እንደነገረን በምንና በማን እንመስልሽ ብሎ ብቻ በብዙ መልክ ቢሰይሟትም፣ ለዚህ ዓለም ጣፋጭነት፣ ለዚህ ዓለም መዳን የመጀመሪያዋ የምትጠራ ዓለምን አየ ተመለከተ፣ እንዳንቺ ያለ አልተገኘም እንዳለው አባሪያቆስ እርግጥ ነው፣ በእውነት ነው፣ እንደሱ ያለ አልተገኘም። የነ የነ አብርሃም ዘመን አልፏል፣ የነ ሙሴም ዘመን አልፏል፣ የነ ይስሐቅ የነ ያዕቆብ ዘመን አልፏል፣ የነ ዳዊት ዘመን አልፏል። ግን ተስፋ ያደርጉ ነበረ መሲህ መጥቶ እንደሚያድን ዓለምን ወይም ደግሞ የተዘጋችው ገነት አንድ ቀን በደሙ እንደምትከፈትና ከሲኦል ወደ ገነት እንደሚገቡ ነፍሳት በትንቢት መልክ ብዙ ጊዜ ተነግሯል በሊቃውንተ ቤተክርስቲያንም ተገልጿል። የዚህ ሁሉ መዳረሻ የዚህ ሁሉ ትርጉም መብርሃን ቅድስተ ቅዱሳን ድንግል ማርያም እናት። ማናችንም ብንሆን እኮ የእናትነትን ክብር እናውቀዋል። እናቶች ከመጽነስ እስከ መውለድ፣ ከመውለድ እስከ ማሳደግ ድረስ፣ ዛሬም ድረስ ትልልቆች ሆነን ለእናቶቻችን እኮ ልጆች ነን። እድሜ አይገድበውም። የእናትነት ፍቅሯ የምድራዊ እናትነት ይሄንን ያህል ካላት የሰማይ ንግሥት በቀኙ እንድትቆም አያቷ ዳዊት የዘመረላት ነገሥታት ሳይቀሩ ያመሰግኑ ይሻል ይሰግዱልሻል የተባለች እውነት ነው። በዚህ ዓለም መዳን ውስጥ በዚህ ዓለም ጨለማ ውስጥ ብርሃንን ለማግኘት እውነተኛ ምክንያት ድህን እመቤታችን ቅድስት ድንግል ማርያም ናት። ይሄ እኮ መግለጫ አያስፈልገውም። በድቅድቅ ጨለማ ውስጥ ነበርን እኮ ወይም ኢሳይያስ እንደነገረን እንደ ሰዶምና እንደ ገሞራ በመሰል ነበር አለ። ምርጥ ዘር ባይኖር ልኖሮ ነው ያለው። እንዲያው ከአዳም ከአዳም ውድቀት በኋላ አዳም ሚስቱ ሄዋን ካሳሳተችው በኋላ ሄዋን ብሎ ያወጣላት እኮ ከውድቀት በኋላ ነው። እንዴት ሰው የጣለችውን ከእግዚአብሔር ያራቀችውን የማይገባውን ብላ ሰጥታ ከእግዚአብሔር የለየችውን ሚስቱን ሕይወት የነች እንዴት አላት? እንዲያው በዙሪያ ያላችሁ ይህንን መርምሩት በምንም ተአምር ከእግዚአብሔር ያሳተ አይደለም። ከሰው እንኳን ያጣላ መልካምነቱ ይጎላል፣ እንኳን ከፈጣሪ አዳም እኮ የተጣላው ከአምላኩ ጋር ነው። አትብሉ ብሎ ትእዛዙን ሲቀበል እኮ በዋናነት የተቀበለው እኮ አዳም ነው። በተንኮለኛው ሰይጣን ምክንያት ግን ፍሬውም የሚያስጎመጅ ሆኖ ታያት። ቀጠፈችና በላች። ከዚያም በኋላ ደግሞ ለባሏ ሰጠችው። በለሱን ቀጠፈች፣ በላች፣ የእግዚአብሔር ትዕዛዝ አፈረሰች። በእሷም ብቻ አላቆመችም፣ ለባሏም ሰጠችው፣ ባሏም በላ። ሁለቱም ከገነት ወጡ። ከዚህ በኋላ ነው ሔዋን፣ ሕይወት ማለት ነው። እንዲህ ያራቀችው ከአምላኩ ያራቀችውን ሔዋንን ሕይወት ነሽ ብሎ አላት። በምሥጢር የሚታየው አሻግሮ የሚታየው አንዲት ብላቴና ከእሱ ዘር የምትገኝ ተስፋው የምትሆን አንዲት ገሊላዊት ድንግል እንደነበረች በመንፈስ ቅዱስ አይቶ ነው። አዳምም ሚስቱን ሕይወቴ ነሻላት፣ እያጠፋችው ሕይወቴ ነሻላት። ትርጉሙን ስናየው የሕያዋን ሁሉ እናት ማለት ነው ይላል። የሕያዋን ሁሉ እናት ሆና የተገኘች መድኃኒት የሆነውን ራሷ መድኃኒቴ ያለችውን ለዓለሙ ቤዛ የሆነውን ቅዱስ የተባለውን ፊተኛው አለኛ የሌለውን ለፍቅሩ ድንበር የሌለውን ፀሐይ ጽድቅ የተባለውን ብርሃን የሆነውን ኢየሱስ ክርስቶስን እንደምትወልድ አሻግሮ አይቷል። ምክንያት ድሄን የምንለው ባልአለ ምክንያት አይደለም። በኃጢአት ቢወርቁም አሻግረው የማይወት ተስፋ አለች ማለት ነው። ዛሬም ይህንን ነው አባ ሕርያቆስ ያስተማረን። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። ከገነት በተሰደደ ጊዜ ለአዳም ተስፋው አንቺ ነበርሽ። አዳም አለው ህዝቡ አዳም አለው እኛ ተስፋችን ስለሆነች ነው። ይሄ ደግሞ ተረጋገጠ። የዓለሙን ኃጢአት ያስተሰሪች ዘንድ ያ እውነተኛው በግ ወደዚህ ዓለም ሲመጣ የመጣበት መንገድ ነበረው። ስለዚህ በብሉይ ኪዳንም ትታወቅ ነበር። አብርሃም ምን አይቶ ደስ አለው? ልጁ ይስሐቅ ጡት ባስጣለበት ሰዓት ድግስ አደረገ። ነሳ አብርሃም አይጾቃ ቀበቀልት አሁን ለውሳና ይዘምር ነው። ምን አይቶ ነበር ደስ ያለው? ሳራን ያስፈነጠዛት ምን ነበረ? እውነት የአንድ ልጅ ብቻ መወለድ ነው? እሱ ብቻ አይደለም ልጅ በመወለዱ ደስ ይላል። ልክ ነው፣ ግን አሻግረው በይስሐቅ ውስጥ የሚያዩት የዓለሙ ቤዛ የተባለው ከቅድስት ድንግል ማርያም የሚወለደው ኢየሱስ ክርስቶስን እያየ ነበረ አብርሃም። እንዲሁም ራሱን ተናግሮታል። ቀኔን ያይ ዘንድ ሀሴት አደረገ ይላል። በነቢያቱ ዘመን ሳትወለድ ስለ ድንግል ማርያም ተሰብከዋል። ስለ ድንግል ማርያም አባቶቻችን ቅዱሳን አሻግረው አይተዋል። አረ ብዙ ነው። በሷ ምክንያት የሚባለው የሚነገረው። አብርሃም ልጁን ይስሐቅን በሞሪያ ተራራ ሊሰዋ ሲሄድ ገና ሊያርደው ሲዘጋጅ መልአክ መጣና ምን አለው? ተው አብርሃም፣ እንዳታደርገው። ምን ያህል እንደምትወደው እግዚአብሔር አምላክ አይቷል። በልጅ ፈንታ በኋላ በኩል ቀንዱ በእጸ ሳቤቅ ልብበሉችን ቃል ዕፀ ሳቤቅ ቀንዱን የተያዘ በዕፀ ሳቤቅ ቀንዱን የተያዘ በግ ታገኛለህ። በልጅ ፈንታ እሱን ረደው። በቀንዱ የተያዘው በግ ማን ነው? ኢየሱስ ክርስቶስ ነው። ቀንድ ማዕረግ ነው። ቀንድ ክብር ነው። ከነ ክብሩ አብ ልጁን ወደዚህ ላከ። ከነ ማዕረጉ ማዕረጉ፣ ከነ ሙሉ ክብሩ ክብሩን ሳይለቅ ወደዚህ መጣ። በምን ተያዘ አለ? በዕፀ ሳቤቅ፣ በሐረግ ሐረገ ወይን የምንላት ማን ናት? ድንግል ማርያም። የግልጹ ትምህርት እኮ ይሄ ነው። የድንግል ማርያም ፍቅር፣ የሰው ልጆች ፍቅር፣ ፍቅር ሰሐቦ ለወልድ ሀያል የምንበሩ የምንለው ለዚህ ነው። ይህንንም አባ ሕርያቆስ ነው በሰዓታቱ የነገረ። ወገኖቼ ቤተክርስቲያናችን ምስጢሯ ብዙ ነው ሊቃውንቱ እንደሚተነትኑት። ስለዚህ በመጀመሪያ ቃል ነበረ። ያ ቃል ወደ ምድር ሲመጣ ልክ በዕፀ ሳቤቅ ቀንዱ እንደተያዘው በግ በይስሐቅ ፈንታ የሚሰዋው በግ ድንግል ማርያምም ሐረግ ሆና ፍቅር ሆና የሰው ልጆች አርአያ ሆና ተምሳሊት ሆና ቅድስተ ቅዱሳን ሆና ንጽሕት ሆና ንጽሕት በድንግልና አልባቲ ሙስና። እሷን አይቶ በእሷ ሐረግነት ወደዚህ ምድር መጣ። ምክንያት ድህን ያልናት ያለ ምክንያት አይደለም። በረከቷ አማላጅነቷ አይለየንም። አሁን ዘመኑ ከባድ ነው ወገኖች፣ ጸልዩ፣ ለምኑ፣ ከልብ ቁሙ። ከተአምሯ እንኳን ብዙ ነገር እንማራለን። ጠንክሩ፣ በርቱ፣ አትናቁ። የሚንቅም ካለ ደግሞ የእግዚአብሔር ልጅ መሆንም ከማመን ነፃ ነው ይላል ተያያዥነት ስላለው እኛ በቅዳሴ ላይ እኮ ራሱን ችሎ እናቀርበዋለን። ይህንን ዕጣኑን ሊያጥን ሲል ዝውቱ ጊዜ ባርኮት ለነርስነ አምላካችን እግዚአብሔር አብርሃምን ስለ ልጁ ስለ ይስሐቅ ፈንታ ቤዛ ሊሆን በጉን አዘጋጅተ ያወረርክለት፣ አቤቱ እንደዚሁ የዚህን የዕጣናችንን መዓዛ ተቀበል። ድንግል ማርያም አለች እዚህ ውስጥ በእግዚአብሔር ፈቃድ ይህንን ዓለም እንዲጣፍጥ ያደረገችው ውሃ የተሰኘውን የወይን ጠጅ አድርጋ ያጣፈጠችው፣ ሰርጉን ያሳመረችው፣ ዓለምን ያሳመረችው መብርሃን ቅድስ ድንግል ማርያም ነች። ምክንያተ ድሂን ሆና አዎ ቤዛ ተቀዳሚ ተከታይ ሌለው ምስጋናው እስከ አርያም ድረስ ለእርሱ ይሁን ከእናቱ ከቅድስ ድንግል ማርያም የተገኘው ዓለምን ካለመኖር ወደ መኖር የፈጠረው በባሕሪው ከአብ ጋር የሚተካከል ሕይወት ከሆነው መንፈስ ቅዱስ ጋር የሚተካከል እሱ ጌታችን ኢየሱስ ክርስቶስ ነው። ቤተ ክርስቲያናችን ቅዳሴው እንኳን ሙሉ የጌታችን የኢየሱስ ክርስቶስ ነገር ነው። በማዳን ስራው ውስጥ እግዚአብሔር ምክንያት አለ። ድንግል ማርያምን የቀደሳት እሱ ነው። ዙፋኑ መንበሩ ስለሆነች፣ ንጹሕ ባሕሪ ስላሆነ ጌታ ኢየሱስ ክርስቶስ ንጹሕ ዙፋን ያስፈልገዋል። ንጽሕተ ንጹሓን የምንላት ለዚህ ነው። በቤተ መቅደስ ያደገች ቅዱስ ገብርኤል እንኳን ሲመጣ ወንድ አላውቅም ብላ የተናገረች ሐሳቡ የሌላት ንጽሕት በድንግልና በሁለቱ በኩል ንጽሕት የሆነች በስጋዋም በነፍሷም ንጽሕት የምንለን እመቤታችን ቅድስት ድንግል ማርያም ለምን እናፍራለን? ለምንስ በዚህ ዘመን ላይ እንዲህ አይነት ነገሮች ይነሳሉ? ዓለም ያውቅ የለ። ምክንያተ ድኂን ይስሐቅ እኮ በአባቱ በኩል እኮ በጣም የተመረቀ ነው። እንደ ምድር አሸዋ ተብሎ እኮ አባቱ ተመርቋል። የሚገርመው እንደ ምድር አሸዋ ይላቸውና አንድ ልጅ ቶሎ አይሰጣቸው። ይገርማል፣ የእግዚአብሔር ስራ ይስሐቅ ሚስቱ ባለቤቱ ርብቃ ቤተሰቦቿ መርቀዋት ሲትወጣ አእላፋት ሁኝ ነው ያሏት። የጠላቶችን ደጅ የጠላቶችሽን ደጅ ያለች ቶርሻለች። አእላፋት ሁኝ ያሏት አንድ ልጅ አታገል መከራታይ ነበር። በመሸ ሰዓት ነው የመጣላት። ይቆያሉ፣ ሲወልዱ ግን ይባረካሉ። እያቄ ምና ሐና እንዲሁ ነው። እያቄ ምና ሐና ልጅ አተው ኖረዋል። ፀሐይ በምስራቅ በኩል እንደሚወጣ ሁሉ ዛሬ ምስራቅ የምንላል ወልድኪ ፀሐይ ጽርቅ የምንላ የወለርሽው የእውነት ፀሐይ ነው አንቺ ደግሞ የምስራቆች ሁሉ ምስራቅ ነሽ ምስራቅ ስንል ጎ መቅደጃ ነው ሰው ሁሉ ከመኝታው ተነስቶ ምስራቅን ነው የሚያየው ምዕራብን አይወስድ ምዕራብማ ብርሃንን ይወስዳል ጨለማ ነው ምስራቅን ግን ያያል ተስፋችን በምስራቅ በኩል ጎት ይቀድ ነው ተስፋችን ነሽ አላት ድንግል ማርያም ነገር ግን እሳት ሲሆን እሳትን በማይጸና ይጸነሰች ያ ቃል ቀዳማዊ ቃል በውስጡ አደረ ቃል ስጋ ሆነ እሷን ለበሰ ይሄ ይደንቃል ለዚህ ነው አባ ሕርያቆስ በመንፈስ ቅዱስ ሲደርስ ያንን ቅዳሴ ሰባት የእሳት መጋረጃ በቀኝሽ ነውን ወይስ በግራ ነውን እያለ ነበር የሚናገረው ሚስጥሩ ለሚገለጽላቸው ያስጮሃል ኤልሳቤጥ አልጮችም እ ዘመዱ አከናት እንደ ወትሮ እንዴት ሰላምነሽ እንደምነሽ አላለቻትም ገና ስታያት መንፈስ ቅዱስ ሞላባት ከዚያስ ጮክ ክብላ ከሴቶች መካከል ተለይተሽ አንቺ የተባረክሽ ነሽ። ምን አስጨዋት? መንፈስ ቅዱስ ለምን? በኤልሳቤጥ ማይፀን ውስጥ ያለው ቅዱስ ዮሐንስ በድንግል ማርያም ውስጥ በማይፀን ውስጥ ላለው ለጌታው ለኢየሱስ ክርስቶስ ሰገደ። ጽንሱ በማይፀን ውስጥ ተንፈራገጠ ይላል፣ ሊቃውንት ሰገደ ብለው ተርጉመውታል። በከመ ሰገደ ለወልድኪ ዮሐንስ በክርስቲያን ነው። ዝም ብሎ አይደለም። የቤተክርስቲያን ትምህርት ዝም ብሎ ልብ ወለድ አይደለም። ሰማይና ምድር የታረቁባት ክርስቶስ በመካከሉ ያደረባትን ድንግል ማርያምን አለማክበር አክበር ይገርመኛልን። አነ እኮ በማህሌ ላይ ስንመለከት፣ አነ ውእቱ ጽጌ ደንጎላት ዘውስተ ቈላት፣ እኔ የሳሮን ጽጌ ረዳ የቆላም አበባ ነኝ ካለ በኋላ በሾክ መካከል እንዳለ የሱፍ አበባ ወዳጄ በቆነጃጅት መካከል ናት ወዳጄ ውዴ ይላል። መኃልየ መኃልይ ስታነቡት በሾኮች መካከል ያለች አበባ ናት፣ በቆነጃጅት መካከል ያለች አበባ ናት። ይሄ ዓለም ተረግሟል በአዳምና በሔዋን አይደለም። ምድር እሾክና አሜከላ ታብቅል ተብላለች። በሾክና በአሜከላ መካከል የተገኘች ቅድስተ ቅዱሳን ድንግል ማርያም ነች። ከአንተ የተነሳ ምድር እሾክና አሜከላ ታብቅል ተብሎ ነበር አዳም አንተም በፊት ወስት ትበላለህ። ይሄ እንግዲህ በመርገም የመጣ የእግዚአብሔር ቃል ነው። እሾክና ሜከላ የተባለው ኃጢአት ነው። በደል ነው። ጨለማ ነው። ያ ጨለማ፣ ያ እሾክና ሜከላ መካከል የበቀለች አበባ ሆነች። ለዚህ ነው እኔ የሳሮን ጽጌ ረዳ የቆላም አበባ ነኝ። በሾክ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቁነጃጅት መካከል ናት አለ። እሾክ ወሮታል። አንዲት አበባ ግን በሾክ መካከል አለች። እሷም ድንግል ማርያም ጽጌ ብለን የምናከብረው አበባ ማለታችን ነው። በሾክ መካከል በኃጢአተኞች ዓለም ውስጥ የተገኘች ብቸኛ እንደውም አባሪያ ቆስ ተነፈሰ አሻተተ በዙሪያ የተመለከተ አብ ከሰማይ ሆኖ እንዳንቺ ያለ ግን አላገኘም ያለ ስለዚህ፣ ክብሯ እስከ ዘላለም ነው። ነገ እኮ ለፍርድ የሚመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳንን አስከትሎ ነው ይላል። ቅድስተ ቅዱሳን ማናት? የቅዱሳኑ ሁሉ ቅድስት ማናት? እሳትን በማሕፀኗ የጸነሰች ከእርሱ ጋራ የተሰደደች አምላክ በአምላክነቱ ወደዚህ ለማዳን ሲመጣ መሸጋገሪያ ዕጸ ሳቤቅ የሆነች ድንግል ማርያም አማላጅነቷማ አማይልህ ሙሴ የአማቱን የወቶሩን በጎች ሲጠብቅ በስል ዞኮ ወደሚቃጠለው ቁጥቋጦ ሄዶ ነበራለ ለማጥፋት በዘፀአት ሦስት ላይ እንደምናየው እሳቱ ተናገረው። የእግዚአብሔር መልአክ ነው ይላል፣ ግን እግዚአብሔርም ነው ይላል። እሳቱ ተናገረው የቆምክበት ስፍራ የተቀደሰ ነውና ጫማን አውልቅ። ሙሴ ያያት ያቺ ቅጠል አትቃጠልም ነበልባሉ ግን እንደ ጉድ ይቀጣጠላል በእሳት ነበልባል መካከል ሳትቀጣጠል ያያት እጽ ወይም ቅጠል አንቺ ነሽ አንቲ ውእቱ እጽ ዘሬ ሙሴ መነደሳት ውስተገዳ ቅዱስ ኤፍሬም ሶሪያዊም የደረሰውን ይህንን በዚሁ በመጽሐፍ ቅዱስ በዘጻ ሶስት መሰረት አንቺ ሳትቃጠል ሙሴ ያያት እውነተኛ ሀመልማል ነሽ አላት ዛሬ በዙሪያው እሳት ቢነድ የመብርሃን ክብር እንዳለ ነው። ከሰማይ ስለሆነ እስመ ኃረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ለዘላለም ማረፊያው የምትሆን ቅድስት ድንግል ማርያም። እንግዲህ ወደፊት የሚፈጠረውን አናውቅም። እንጸልይ፣ እንበርታ፣ እናስቀድስ፣ ከልብ እንቀድስ፣ ከልብ እናስቀድስ፣ ከልብ እንጸልይ፣ እንፋቀር፣ እንዋደድ፣ መብርሃንን በመቅደሱ እናክብር፣ ዙፋኑ ናትና። እንግዲህ ሰሞኑን እንደሰማችሁት ቤዛዊት የሚባለውን በብዙ ተተርጉሟል አልመለስበትም እመብርሃን ቅድስት ድንግል ማርያም ይህ ብቻ ስም አይደለም ቤዛዊት ብቻ አይደለም ቅዱሳን እንደነገሩን በማንና በምን እንመስልሽ ብለዋታል እንደ የኤልያስ ደመና የአሮን በትር የሙሴ ጽላት የአሚናዳብ ሰረገላ የዝቅኤል ደጅ እና ይህን ሁሉ ደርድሮ በማንና በምን እንመስልሽ ብሎ ስቶታል? ለምን ማለቂያ የለውም ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሊያድነን የእሱን ሽታ የድሉን ሽታ ልንወርስ የቻል ነው። ሰሞኑን እንዳከበር ነው። ከሞት ወደ ህይወት ከጨለማ ወደ ብርሃን ለመሸጋገሪያ ምክንያቱ መምጫው እፀ ሳቤቋ ሀረጓ እመብርሃን ቅድስት ድንግል ማርያም ናት። ምስጋና ለሷ ይሁን አሜን።